የቴክኖሎጂ ና ፈጠራ ግኝቶች በኢንዱስትሪው መስክ የሚፈልገውን ሽግግር እውን በማድረግ ረገድ የማይናቅ ድርሻን እንደሚወጡ ይጠበቃል። የቴክኒክና ሙያ ስልጠና ማዕከላት እንዲሁም መሰል ተቋማት ሀገር በዚህ በኩል ያላትን አቅም እንድትመለከት እድል ከሚሰጡት መካከል ተጠቃሾቹ ሲሆኑ፣ በማዕከላዊ ኢትዮጵያ ክልል በሚገኙም ዞኖችና ወረዳዎችም በዚህ ረገድ ልዩ ልዩ የፈጠራ አቅሞች ስለመኖራቸው ከክልሉ የተለያዩ ዞኖች የተውጣጡ የፈጠራ ባለቤቶች ይናገራሉ። ለመጀመሪያ ጊዜ በኮሌጅ ደረጃ የተሞከረ የሮዝመሪ ዘይት ማውጫ ማሽን ነው። ከማዛማ ቅጠሎች ተመሳሳይ፣ አሁን ነጭ ባርዛፍ አለ ናና የምንላቸው ላቬንደር የመሳሰሉት እነዛንም በተመሳሳይ መስራት የሚችል ማሽን ነው ማለት ነው። ኤክስፓንድ ማድረግ ከቻለኝ ማለት ነው። ሲንግል ሌንስድ ኮምፓውንድ ላይት ማይክሮስኮፕ እና እንዲሁም ደግሞ ኤኤፍ 024 የሚል የጦር ጀት ልስራች እያል ነው ማለት ነው። አይሲቢኤም ወይም ኢንተርኮንቲኔንታል ባሊስቲክ ሚሳይል የምንለውን ሰርቻል ማለት ነው። በዋነኝነት ቤዝ አድርጌ የሰራውበት በሰሜን ኮሪያ ዲዛይን ዋንጎ 19 የሚል አለ። እነሱ ላይ አይቼ ደግሞ ለማሻሻል ሶስት ፖይንቶችን ይጂ ያለው መስኩ ሀገራት የሚፎካከሩበትና አቅማቸውን የሚለካኩበት ጭምር እንደመሆኑ መጠን ችግር ፈቺ የሆኑ ቴክኖሎጂዎችን በመፍጠርም ሆነ በመቅዳት የሽግግር ሂደቱን ማሳለጥ እንደሚቻል የሚገለጽ ሲሆን በዚህ ረገድ ረጅም ርቀት ከተጓዙ ሀገራት ልምዶችን ከመውሰድ ባሻገር እምቅ አቅምን ተመልክቶም አስፈላጊ ስራዎችን መስራት እንደሚያሻም የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ ይገልጻል። ችግር ፈች የሆኑ ቴክኖሎጂዎችን በመቅዳት እነሱን በማሻሻል ብቻም አይደለም፣ በተቋም ደረጃ እነዚህን በመፍጠር ለማህበራዊና ኢኮኖሚያዊ እድገት መሰረት እንዲጥሉ የድርሻቸውን እንዲወጡ ማድረግ ነው። እንደ ሀገር በቴክኖሎጂና ፈጠራ እንዲሁም በስራና ክህሎት ረገድ ያሉ አቅሞችን በአግባቡ መጠቀም እንዲቻል በሚኒስቴር መስሪያ ቤት ደረጃ መዋቅር ተዘርግተው መሰራቱም በዚህ መስክ ያለን ሀብት በአግባቡ ለማስተዳደር እድል የፈጠረ መሆኑ ተጠቃሽ ተግባር ስለመሆኑ የሚገለጽ ሲሆን በተለይም የቴክኒክና ሙያ ስልጠና ማዕከላት በተለያዩ የሀገሪቱ ክፍላት የሚገኙ ተጨባጭ ሁኔታዎችን ባገናዘበ መልኩም የሚፈጥሯቸው ችግር ፈቺ ግኝቶችን በአግባቡ ጥቅም ላይ ማዋል ሌላኛው የትኩረት መስክ ሊሆን እንደሚገባውም ይጠቀሳል። እንግዲህ የቴክኒክና ሙያ ስልጠና ዘርፍ እንደ ሀገር ከፍተኛ ሚና ያመጣሉ ተብሎ ከተያዙ ቁልፍ ሴክተሮች ውስጥ አንዱ ነው። አሁን ላይ የስራና ክሎት እያደረገ ባለው የሪፎርም ሂደት ውስጥ ከፍተኛ የሆነ የስልጠና ጥራትን፣ ምርታማነትን በሚጨምር አግባብ አጠቃላይ የቴክኒክና ሙያ ስርዓቱን የማዘመን ስራ እየተሰራ ይገኛል። ክሎትን የማበልፀግና በቂ የሙያ ድጋፎችን ከማድረግ ጀምሮ የፋይናንስ ድጋፎችንና የማምረቻ ቦታዎችን በበቂ ሁኔታ ያለማግኘትን የመሳሰሉ ጉዳዮች የፈጠራ ባለሙያዎች ደጋግመው እንደ ተግዳሮት የሚያነሷቸው ጉዳዮች ሲሆኑ የእነዚህ ሁኔታዎች ያለመሟላት ሀገር በመስኩም መራመድ በሚገባት ልክ እንዳትራመድ የሚያደርግ በመሆኑ ልዩ ትኩረት እንደሚሻም ከክልሉ የተወጣጡ የፈጠራ ባለሙያዎች ተናግረዋል። እስከ ዛሬ ድረስ ደግሞ ፍቃድም አልተሰጠኝም። ፍቃድ ቢሰጠኝ ኖረው ደግሞ ምን ያህል ኪሎሜትር እንደሚሄድም ለውንች አድርጌ መሞከርና ማየት ይችል ነበር። በዋነኝነት በሚሊቴሪው ዘርፍ ነው መቀጠል የምፈልገው። እኔ ያው እኔ እኔ በምኖርበት አካባቢ የምሰጠው ትምህርትና እንዲሁም ደግሞ እኔ በማስባቸው ነገር መካከል ሰፊ ልዩነት አለው ማለት ነው። በተለይ ከማቴሪያል አቅርቦት ጋራ ሰፊ እጥረት አለ። ከኤሌክትሪክ፣ ቦታ የመመቻቸት፣ የስራ ቦታዎች የማመቻቸት ዘርፍ ላይ ክፍተቶች አሉ። የቴክኖሎጂና ፈጠራ ስራዎችና ግኝቶች በባህሪያቸው ልዩ ተሰጥኦን በሚጠይቁ መስኮች የተሞሉ እንደመሆናቸው መጠን ከዓለማችን ተጨባጭ ሁኔታ አኳያና አስፈላጊነት አንጻርም መሰል አቅሞችን በአግባቡ ያለመደገፍ ሀብት እንዲባክን እንደ መፍቀድ ስለሚቆጠር በተቀናጀ አኳኋን የፈጠራ ስራዎችንና ባለሙያችን መደገፍ እንደሚያስፈልግም ተጠቅሷል። ፈጠራ ስራዎች ቦታ ይፈልጋሉ። ቦታዎች መዘጋጀት መቻል አለባቸው። ቦታዎችን የሚመለከተው የመንግስት ተቋም ኃላፊነት ወስዶ ቦታዎችን ለእነዚህ ስራዎች ማዘጋጀት አለበት። ቦታዎችን አሳልፎ መስጠት አለበት። ተቋማት ተወዳዳሪ ተቋማት እንዲሆኑ እንደ ሌሎች ዓለም ላይ የቴክኒክና ሙያ እንደሚሰጠው ከፍተኛ የሆነ ኢኮኖሚያዊና ማህበራዊ ጠቀሜታ በሀገራችንም ያለውን ከፍተኛ ቁጥር ያለው የወጣት ጉልበት ኃይል ወደሚጠቅም መንገድ መልሶ ወጣቱን ስራ አድል መፍጠር የሚችል በራሱ ስራ መፍጠር የሚችል በሀገር ኢኮኖሚ ላይ ጉልህ ሚና ያለው ሚና ያለው እንዲሆን ከፍተኛ ሚና ያለው ማለት ነው። የቴክኖሎጂው መስክ ካለው ሰፊ ስራ አድል የመፍጠር አቅምና ኢኮኖሚያዊ ጠቀሜታው አኳያም ልዩ ትኩረት ተሰጥቶት እየተሰራበት እንደሚገኝም የፌዴራል ቴክኒክና ሙያ ኢንስቲትዩት መረጃ ያመላክታል።